መካድ ይችላል ችግር የለውም ይቅርታሽ ግን ቃል በቃል ነው እንደሆነ እሺ ቃል በቃል ነው እንደሆነ ማለት እየነጣጠልን ነው አንተ ጋር ያንብበልኝ እኔ አንድ ስል እየነጣጠል እየቆራረጥን ማለት ነው እሺ ሀሳብ እያስያዝክ ነው። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው። አሁን ይሄ ከእምነቱ በኋላ በአላህ የሚክል ካድ የሆነ ሰው እሱ ቅጣት አለው እያለ ነው አይደለ? እሻን ቁጥላለን ደግሞ ልቡ በእምነት የረጋ ሆኖ በተደት ቆይ፣ በናገር አንዴ ቆይ። እዚህ ጋር የሚለው ደግሞ ልቡ በእምነት የጸና ሰው ማለት ነው። ልቡ በእምነቱ ጸንቷል። ነገር ግን ምን ሲሆን ደግሞ ይላል። አሁን ተቃራኒ ሊያወራ ነው አይደለ? ነው ተመሳሳይ ሀሳብ? አልተሳሳስክም በለኝ። ልቡ የት በእምነት የጸና ሰው ነው። ቀጥሎ የሚለው አይደለ? አንተ መካድ ይችላል የሚል ቃል አለ። ብልል አንደዚ ያሱ እኮ ይቅርታ ጠየቅኩህ። ግን አሁን ልናወራ ነው፣ ችግር የለውም እኮ ልናወራ ነው አሁን። ከዛ ምን እንደሆነ ሀሳብ ያስዘው እናያለን። ችግር የለውም። አሁን እዚህ ጋ የሚለው ልቡ በእምነት ጸንቷል፣ በአለ እምነት ጸንቷል አይደል? አሁን የንበር ክልል ያኛው ክዷል። ያመነሰው የካደሰው አለ አንድ ነው እሱ አንድ ሰው ነው እሱ አሁን ደግሞ ልቡ በአላ እምነት የጸና ሰው አለ። አሁን ያነበብ የተቋረጠ አሁን ቀጥሎ ያለውን ግን ልባቸውን በክህደት የተከሰ ሰዎች በእነርሱ ላይ ከአላ ቆጣ አለባቸው ግን ምን አለ

ልቡ በምንድን ነው እንትን የቁርአን ልቡ በእምነት የረጋ ብሎ በተህደት ቃል በመናገር የተገደለ ሰው ብቻ ያስገራል። ልቡ በእምነት የረጋ ሰው የሚለውን ያዘጋች ልቡ በእምነት የረጋ ሰው አለ አለ አይደለ? ጽኑ እምነት ያለው ማለት ነው በአ አይደለ? ልቡ በእምነት ጸንቶ እያለ ነገር ግን ምን ምን ይላል አንቀጥለው

ልቡ በእምነት የረገመ በክህደት ቃል በመናገር የተገደለ ሰው ብቻ ሲቀር፣ በቃ በቃ ልቡ በእምነት ረግቷል። ልቡ ጽኑ እምነት አለው በዓላ ላይ ነገር ግን ምን እንዲላል ምን እንዲሆን የተገደደ ነው ነው

ይሄ ያለ ደግሞ አልጨርስህም እኮ እየፈታናል እንደምንሄድ የመጀመሪያው እኮ ፈተና አሁን ሁለተኛውም ሶስተኛ ነው አይደል አይደለም እንጃውን አሁን ያልከውን ደግሞ ልንገር። አሁን ደግሞ ያለውን ልንገር። ለክህደት ግን ልቡን የከፈተ ማለት በልቡ እምነት የሌለው ልቡ ክፍት የሆነ ለክህደት ከሆነ እሱ በአላህ ዘንድ ጽኑ ቅጣት አለበት አለ። ይህ ሦስተኛ ነው እንደሱ

ምንድን ነው እሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ገና አዲስ ማስተማር በጀመሩበት ጊዜ እርሳቸው ነቢይ ተደርገው ተልከው፣ ምክንያቱም ገራ ሲወርድበት የዛኔ ስሃቦቻቸውን መከራ በዛባቸው። በምን ከተባለ ሰዎች በሰለሙ ቁጥር የመካካልያኖች ሙሐመድ ተስፋ የምናስቆርጠው ተከታዮችን ከስከሰሱን ገድልበት ነው አሉ። ለናሙና ነት ያክል ብለው ከመጀመሪያ መግደል ጀመሩ የመጀመሪያ የተገደለችው ማነች ነች እስኪ ማለት መጀመሪያ የተገደለች ነቢያቸው ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ የተገደለችው ማነች ነች በእምነቷ ምክንያት ሱመያ አይደለ ያው ከመንት ላይ ሱመያ ትባላለች ከዚያ ቀጣይ የተገደለው ማን ነው ባሏ ማን ነው ያሱስ ቀጣይ ማን ቀረ ሶስተኛ ደረጃ ላይ ሊገደል የተዘጋጀው አማር ተመልከቱ። የመካ ቅባምንቶችና ንጉሶች ሙሐመድ ተስፋ የምናስቆርጠው ተከታዮች ስንገለበት ነው። ከዚህ በኋላ ማንም ሰው ቢሰልም ይገደላል የሚል ማዕቀብ ወጣት። ከዛ ተስፋ ይቆርጣል። ከዚያ ማስተማሩን ያቋረጣል። ሰው እንዳይገደልብ ሲል ብለው ጀመሩ ነው። ነገር ግን ለብስ ማለት አላወቋቸው። የዓለም ህዝብ እንዳለ ቢሰበሰብ እንትን የአምላክን ህግና ስርዓት በማድረስ ወደኋላ የማይሉ ናቸው። በምን ነገር ተስፋ ሊያስቆርጧቸዋል፣ አይደል? ስለዚህ ነቢያቸው ነቢያችን ሰለላሁ ዐለይሂ ወሰለምን ተስፋ ሊያስቆርጡ ዘንድ እንግደልባቸዋለን የመካ ሹማምንቶችና ንጉሶች ተሰባሰቡ። ያመኑትን ሰዎች እነዚህ ሰዎች መሰብሰብ ጀመሩ። ከዚያ በኋላ ማንንም ለመጀመሪያ ጊዜ ሱመያ ነው። ተጠቅ ትልቅ ሴት ነው። ባሏ ያሲር ትልቅ ሰው ነው። ልጃቸው አማር ቢላልን ታውቃላችሁ? የሀበሻው ቢላልን ታበሽ ይፈቻ

የፈለጉት እነዚህ ሰዎች አንድ ቃል እንዲሉ ነበር። በዘመናቸው ሲመለክ የነበረውን ትልቅ ጣዖት ሁበልን እንዲጣሩ ነበር። ሁበል በልና በቃ ይችን ቃል ብሎ ራሱን ለማጥፋት አማር ብን ያስር አይኑ የእናቱ ተገደለች፣ አባቱ ተገደለ። ከዚያ እርሱ ሊገልት ሲሉ አንተስ የእናትና አባትን መንገድ ትሄዳለህ ወይንስ አንድ ጊዜ አምላካችን ስም ትጠራለህ አሉት። ይህ ሰው በውስጡ በስጹም አላመነ፣ በውስጡ አላመነባቸው አማልክቶቻችን ነገር ግን ህይወቱን ለማፍራት ፈለገ። ምን አለ? ሁበል አላላቸው። ወዲያው ከፍትና ተለቀቀ። ይህን የሰሙ ሰሓቦች ሄዱና ለነቢዩ ሰለላሁ ዓለይሂ ወሰለም ያ ረሱልላ እርተደ ዓማር ብሎ ነገራቸው። አንተ የአላህ መልክተኛ ሆይ ዓማር እኮ አፈነገጠ፣ ከእስላም ተመለሰ እኮ አሏቸው። ነቢያችን ሰለላሁ ዓለይሂ ወሰለም ወዲያው ዓማር ጥሩልን። ሳያረጋግጡ በሰው ላይ አይፈርዱም። ወዲያው ዓማር ተጠራ። ዓማር ባ ያለችት ይህን ቃል ባልኩህ ጊዜ አንተ ስላስገደዱህ ነው ያልኩላቸው፣ ወይ በውስጥ አምነህበት ነበር አልኩህ። ወላሂ አንተ ላላህ መልክተኛ በውስጥ ያምኝበት አረል የጠራሁላቸው እናቴን አባቴን ከፊቴ ሲገድሏቸው ሳይ ነው በልቤ በዚያ አስመልክቶ ይህ ነገር ወንጀል የለበትም የሚል ቃል፣ ይህን ቃል በተናገረ ሰው ላይ ተገዶ ከሆነ ለምሳሌ፣ መሳሪያ ደቀነባህን ስ ያን እርሱ የሚፈልገውን ቃል ካልተናገርክ ይገልሃል። ያን ነገር ወደህ ነው ወይ ያልከው እንድትል ተፈቀደ ማለት ነው? ላ አይደለም፣ አይደላል። ነገር ግን ህይወትህን ለማትረፍ የተናገርከው ቃል ነው። ይሄ ነው። ልክ በዚህ መንገድ ሌላ ህግ ጋቶች እስላም ላይ አለ። ለምሳሌ የአሳማ ስጋ ብላ ይቻላል? አይቻልም፣ አይጀማ፣ አይቻልም፣ አይፈቀድም አደለ ነገር ግን አላህ ውረድ ብሎ ምን አለ? ነገር ግን ህይወቱ ልትወጣበት የሆነ ሰው ሌላ ነገር ምንም ምግብ ያላገኘ ከፊት ሊሞት ነው። ይሄ ሰው የአሳማ ስጋ ብቻ ነው ተቃለ ይፈሳል። ሌላ አማራጭ የለውም። ያን ካልበላ በቃ ሊሞት ነው። በጣም ረሃብ ላይ ነው። በጣም ጥማት ላይ ነው። ያ ሰውዬ ህይወቱን ለማትረፍ ያችል ከዚያ ቢበላ ተፈቅዶለታል። ነገር ግን ከዚህ አሳማ ስጋ መብላት ይቻላል ማለት ነው በእስልምና የሚል ህግ ማውጣት ይቻላል አይቻልም። ይሄ ነው ህግ ነው የአሳማ ስጋ ይበላል በእስልምና ማለት ይቻላል? ይቻላል? አይቻልም። ይቻላል በእስልምና አንድ አይምሮ ላለው ክርስቲያን ራሱ ማለት ይቻላል ማለት ነው። የአሳማ ስጋ ይበላል ብሎ በእስልምና ግጥም ነው። አይቻልም። ይሄ ነው ያደረገው። ይሄ ነው እንዲህ አይነት ግጥም ነው ይዘው